ሰላም እንዴት አላችሁ? የተወደዳችሁ በዩሮፒያ ሊጉ ዛሬ ምሽት ማንችስተር ዩናይትድ ሊዮንን ይገጥማል። ቶተንሃምም ፍራንክፈርትን የሚያስተናግድበት ጨዋታ ተጠባቂ ነው። በአውሮፓ ሻምፒዮንስ ሊጉ ትናንትና በተደረጉ ጨዋታዎች ባርሴሎና እና ፓሪስን ጀርማን እንደተጠበቀው ተጋጣሚዎቻቸውን ድል ማድረግ ችለዋል። ወደ ቀጣዩ ዙር ማለፋቸውም እንደማይቀር ብዙዎች እየገመቱ ይገኛሉ። በዋነኛነት ግን በዩሮፒያ ሊጉ ዛሬ የሚደረጉ ጨዋታዎችን ቀዳሚ አድርገን ቆይታችን የምንጀምር ይሆናል። ሊዮን ከማንችስተር ዩናይትድ የሩብ ፍጻሜ አንደኛው ጨዋታ ነው። ምሽት አራት ሰዓት ላይ ይደረጋል። ጥሩ ካልሆነ የውድድር ከውድድር ዘመን በኋላ ማንችስተር ዩናይትድ የውድድር ዘመኑን የአውሮፓ ውድድር ላይ ስኬታማ በሆን መሆን ማጠናቀቅ ይፈልጋል። ትናንትና ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ አሰልጣኝ ሩበን አሞሪም ብለዋል፣ በአውሮፓ ውድድሮች ላይ ዝግ ያለ ፔስ ስላለ ውድድሩ ላይ እኛ ጥሩ እንድንጫወት ጠቅሞናል የሚል አስተያየትን ሰጥተዋል። በአውሮፓ ያለው ዝግ ያለ ፔስ ወይም ደግሞ ፍጥነት ለማንችስተር ዩናይትድ አጫወት ብዙ እንደረዳው እያነሱ ነው የሚገኘው። በዛሬው ጨዋታ ታዲያ ኦፕታ ጨዋታውን ለማሸነፍ ሊዮን የተሻለው ግምት ተሰጥቶታል። 41 ነጥብ ዘጠኝ በመቶ ሊዮን ዛሬ ተሸንፎ ሊወጣ እንደሚችል ግምት ተሰጥቶታል። በማንቸስተር ዩናይትድ ግን ባለፉት 21 የአውሮፓ ሊግ ጨዋታዎቹ ወይም ደግሞ በአውሮፓ ውድድሮቹ በአንድ አጋጣሚ ብቻ ነው እየተሸነፈው፣ 14ቱን ድል አርጓል። ስድስቱን ባቸው ውጤት ነው ያጠናቀቀው። ብሩኖ ፈርናንዴዝን የማንቸስተር ዩናይትዱን አንበል ከተመለከተን 41 ጎሎች ላይ በመሳተፍ በኢሮፓ ሊግ ታሪክ ከፍተኛውን ቁጥር ያስመዘገበው ተጫዋች ነው። 24 ጎሎችና 17 አሲስቶች ማለት ነው። ማንቸስተር ዩናይትድ ግራው ፓማ ላይ ዛሬ የሚያደርገውን ጨዋታ ከማድረጉ አስቀድሞ በ16ቱ ክለቦች ጥሎ ማለፍ ሪያል ሶሲዳድን ገጥሞ አራ ለአንድ በሆነ ውጤት በማሸነፍ ወደዚህ ጨዋታ እንደመጣ የሚዘነጋ አይደለም። በተለይም የመጨረሻ ጨዋታውን አራት ለአንድ በሆነ ውጤት ነበር የሚያሸነፍ የቻለው በድምሩ አምስት ለሁለት አሸንፎ ነው ወደዚህ ጨዋታ መምጣት የቻለው ኦልድ ትራፎርድ ላይ ማለት ነው። አሁንም በዛሬው ጨዋታ ላይ ያለውን ነገር በማስተካከል ወደ ቀጣዩ ዙር የሚያልፍበትን መንገድ ያመቻቻል ተብሎ ነው የሚጠበቀው ማንችስተር ዩናይትድ በኖካውት ስቴጆች ባለፉት አስራ አንድ ጨዋታዎች ማለት ነው በዩፋ ሻምፒየንስ ሊግ በባርሴሎና ሁለት ሺ አስራ ዘጠኝ ላይ ከተሸነፈበት አጋጣሚ ውጭ በመጀመሪያ ጨዋታ ተሸንፎ አያውቅም። ባለፉት 2011 የአውሮፓ ውድድሮቹ ላይ ማለት ነው። ያ ማለት ለመጨረሻ ጊዜ በ2019 የተመዘገበ ቁጥር ነው። ባርሴሎና በመጀመሪያው ጨዋታ ማንችስተር ዩናይትድን አንድ ለባዶ አሸንፎ እንደነበረ የምናስታውሰው ነው። ከዛ ውጭ ባለፉት ከ11 ጨዋታዎች ሶስት የሚደርሱት ከሜዳ ውጭ ያደረጋቸው የመጀመሪያ ጨዋታዎቹን ቢያንስ ባቸው ውጤት፣ እንዲሁም ደግሞ በአሸናፊነት የሚያጠናቀቅበት አጋጣሚ ነው ይፈጠር የነበረው። ለዛም ነው በዛሬው ጨዋታ ላይ ማንችስተር ዩናይትድ ሽንፈት ሊያስወግድ የሚችልበትም እድል እንዳለ እየተገመተ የሚገኘው ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝን ከተመለከትን ባለፈው የሪያል ሶሲደዱ ጨዋታ ለሪያል ላይ ሃትሪክስ መስራት እንደቻለ እናስታውሳለን። 41 የጎል ተሳትፎ አለው። በዩሮፓ ሊጉ ታሪክ ትልቁ ቁጥር እንደሆነ የሚዘነጋ አይደለም። በኖካውት ስቴጆች፣ በጥሎ ማለፎች ደግሞ 16 ጎሎችን፣ 11 ኳሶችን ለግብ አመቻችቶ በማቀበል የተሻለ የጎል ተሳትፎ አለው። በአጠቃላይ በ26 ጎሎች ላይ መሳተፍ ችሏል ማለት ነው በጥሎ ማለፍ ጨዋታ ብቻ ከተመለከትን ይሄም በጥሎ ማለፍ ጨዋታዎች ላይ ብዙ ጎሎች ላይ በተለይ ብዙ ኳሶችን የግብድል በመፍጠር ረገድ ከቀድሞ የክለብ አጋ ሁዋን ማታ ጋር እኩል አድርጎ ያስቀምጠዋል። በሊዮን በኩል ሊታይ የሚገባው ተጫዋች በአመቱ መጨረሻ ክለቡ እንደሚለቅ የሚጠበቀው ሪያን ቸርኪ ነው። ስምንት የሚደርሱ አሲስቶችን በዚህ አመት በኢሮፓ ሊጉ አድርጓል። ሁለት ሺ አስራ አንድ አስራ ሁለት ላይ የአትሌቲኮ ማድሪዱ ዲዬጎ ካደረገው ስምንት አሲስቶች በኋላ ሪከርድ የሆነ ሆኖ ተመዝግቦለታል። ዛሬ ሌላ የግብድል መፍጠር የሚችል ከሆነ ሪከርዱን የግሉ ማድረግ ይችላል። ድሬስ ማርቲንስ ሰላሳ ዘጠኝ ጎሎች ላይ ሰላሳ ዘጠኝ የሚደርሱ የግብድሎችን መፍጠር ችሏል። ከዚህ ቀደም በሁለት ሺ አራት አምስት የውድድር ዘመን ኬቨን ድብሩይና ቮልፍስበርግ እያለ 52 የግብድሎችን ፈጥሯል። ሀኪም ዚች ለአያክስ 40 የግብድሎችን ፈጥሯል በአንድ የውድድር ዘመን እና አሁን ሪያን ቸርኪ 38 ላይ ደርሷል። 38 እና ከዛ በላይ የግብድሎችን ወይም ደግሞ 40ና ከዛ በላይ የግብድሎችን መፍጠር ከቻሉ ሁለት ተጫዋቾች ውስጥ ራሱን ማካተት የሚችልበት እድል ሊፈጠር እንደሚችል ብዙዎች እያነሱ ነው የሚገኘው። ከዛ ባለፈ ማንሳት ያለብን የሁለቱ ክለቦች እርስ በርስ ግንኙነት ምን ይመስላል የሚለውን ነው። ሊዮን ማንቸስተር ዩናይትድን በአራት የአውሮፓ ውድድሮች አጋ አጋጣሚዎች አሸንፎ አያውቅም። ከዚህ ቀደም ሌላ መጥፎ ቁጥር ያስመዘገበው ከባርሴሎና ጋር ባደረገው ጨዋታ ነው። ከባርሴሎና ጋር ስምንት ጨዋታዎችን አድርጎ በአምስቱ ሲሸነፍ በሶስቱ ባቸው ውጤት አጠናቋል። ከማንችስተር ዩናይትድ ጋር ደግሞ በሁለቱ ተሸንፎ በሁለቷቸው ውጤት አጠናቋል። ከዚህ በፊት የነበሩ ጨዋታዎቻቸውን ከተመለከትን የሊዮን ጨዋታዎችን ከማንችስተር ዩናይትድ ጋር በአውሮፓ ሻምፒዮንስ ሊግ የተደረጉ እንደነበሩ ማንሳት የምንችል ይመስላል። ከእነዚህ ጨዋታዎች መካከል ለምሳሌ በሻምፒዮንስ ሊጉ የተገናኙበት አጋጣሚ ያለ አንዱ በ2004 ነው የመጀመሪያው ጨዋታ ሁለት ሁለት ለሁለት በሆናቸው ውጤት ሲጠናቀቅ ሁለተኛው ጨዋታ ሁለት ለባዶ በሆነ ውጤት በማንችስተር ዩናይትድ አሸናፊነት ተጠናቋል። ሁለት ስምንት ላይ ደግሞ ክርስቲያኖ ሮናልዶ እና ካሪም ቤንዜማ ግብ ያስቆጠሩበትን ጨዋታ ማስታወስ አለብን። የመጀመሪያውን ጨዋታ አንድ ለአንድ በሆነ ውጤት ማጠናቀቅ የቻሉበት አጋጣሚ ትልቁና የሚታወሰው አጋጣሚ ነበር። ሁለተኛው ጨዋታ ላይ ግን ክርስቲያኖ ሮናልዶ ግብ አስቆጥሮ ኦልትራፎርድ ላይ ማለት ነው ማንችስተር ዩናይትድ የክላውድ ፒዮሉን ሊዮን ጥሎ አልፎ እንደነበር ይታወሳል። ከዛ ጨዋታ በኋላ እንግዲህ ለመጀመሪያ ጊዜ ነው አሁን በአውሮፓ ውድድር የሚገናኙ ጨዋታውን ለማሸነፍ ቀደም ብዬ እንደገለጽኩት ኦሎምፒክ ሊሆን 41.9 በመቶ ሲያገኝ 31.4 በመቶ የሚሆነውን ድርሻ ደግሞ ማንችስተር ዩናይትድ መውሰድ የቻለበት አጋጣሚ ተፈጥሯል። አሰልጣኝ ሩብን አሞሪም ከጨዋታ አስቀድሞ ምናሉ የሚለውን ነገር ከተመለከትን ማቲያስ ዴሊት ከዚህ ጨዋታ ውጭ መሆኑን አረጋግጠዋል። ከዛ ባለፈ ቶቢ ኮሊየርም የጨዋታው አካል አይሆንም፣ መች ይመለሳል የሚለው ይጠበቃል። የማቲያስ ዴሊት እርግጥ አይደለም የሚመለስበት። ቶቢ ኮሊየር ግን በቀጣይ ሳምንታት እንደሚመለስ ይፋ አድርገዋል። ኮቢ ማይኖ ወደ ልምምድ ተመልሰዋል መለሱን ይፋ አድርገዋል። ግን ኮቢ ማይኖ ላይ መጠንቀቅ አለብን፣ ፊት መሆኑን ማረጋገጥ አለብን ብለዋል። ከዛ ባለፈ አሁን ኮቢ ማይኖ የት ሊጠቀሙት እንደሚችሉ ተጠይቆ ካስሚሮ አሁን ላይ እየተጫወተ የሚገኘው የእሱን አጨዋወት ባህሪ እኛ በመረዳታችን ምክንያት ነው። አሁን በጥሩ ሁኔታ እየተጫወተ ነው የሚገኘው ለኮቢም ያንን ነው የምናደርገው። ብዙ ኳሊቲዎች አሉት፣ ከኳስ ጋር በጣም ጥሩ ነው። ወደ ተጋጣሚ ሜዳ ተጠግቶ መጫወት ይችላል። ስለዚህ ያንን ነገር ማስተካከል ይኖርብናል። ኮቢ ማይኖ ስመለከት እኔ እንደ ተሟላ ተጫዋች አልም መለከተውም፣ አሁን ላይ ገና 19 ዓመቱ ነው። ኮቢን አሁን ሙሉ ለሙሉ ጨርሰሃል አንተ አብቅተሃል ካላችሁት ልረዳው አልችልም የሚል አስተያየትን ሰጥተዋል። ከዛ ባለፈ የአንድሬ ኦናና ና የኒማንያ ማቲች ጉዳይ ላይ ማስተያየት ሰጥተዋል። አንድሬ ኦናና ከሰሞኑ ከሊዮን የተሻልነን የሚል አስተያየትን መስጠቱን ተከትሎ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ኒማንያ ማቲችን አስቆጥቷል። ኒማንያ ማቲች ዛሬ ማንቸስተር ዩናይትድን በተቃራኒ የሚገጥምበት ጨዋታ እንደሆነ ይታወቃል። በሊዮን ማሊያ ታዲያ ሰርቢያዊው የቀድሞ የክለቡ ተጫዋች 36 አመቱ ላይ ነው የሚገኘው አንድ አስተያየቱን ሰጥቷል። ከ2017 እስከ 22 በዩናይትድ ቤት ቆይቷል። እያንዳንዱን ተጋጣሚዎችን አከብራለሁ፣ ግን ለአንዳንድ ሰዎች ምላሽ መስጠት አለብን የሚል አስተያየቱን ሰጥቷል። በማንችስተር ዩናይትድ ታሪክ መጥፎ የሚባለው የምንጊዜም መጥፎ ግብ ጠባቂ አንተ ሆነ ሳለ መታወራውን ነገር መጠንቀቅ አለብን። ምናልባት ኤድዊን ቫንደርሳር፣ ፒተር ሽማይክል ወይ ዳቪድ ደህያ ይህን አስተያየት ቢሰጡ ራሴን ጥያቄ ውስጥ ከት ነበር፣ ወይም ደግሞ ራሴን የምጠይቀው ነገር ይኖር ነበር ነገር ግን እንደዚህ አይነት ከቨር ከሌለህ የምታወራው ነገር ላይ መጠንቀቅ አለብህ፣ የሚል አስተያየቱን ሰጠ። ኦናና በኤክስ ድረ ገጹ ላይ ወይም ደግሞ የማህበራዊ ትስስር ገጹ ላይ በመሄድ ምን የሚል አስተያየቱን ሰጥቷል። እኔ የትኛውንም ክለብ ዲስሪስፔክት አድርጌ አላቅም ነገ የምናደርገው ጨዋታ ዛሬ ለማለት ነው እጅግ ከባድ እንደሚሆን አውቃለሁ። ምክንያቱም ጠንካራ ተጋጣሚ ነው የምንገጥመው። ትኩረታችንም ደጋፊዎቻችን የሚኮሩበትን ውጤት ለማስመዝገብ ነው። ነገር ግን ቢያንስ ከሌሎች ሰዎች በተለየ መልኩ እኔ ከዚህ የዓለማችን ታላቅ ክለብ ጋር ዋንጫዎችን ማሳካት ችያለሁ። ሌሎች ይህንን ማለት አይችሉም። የሚል አስተያየቱን በመስጠት ለኒማንያ ማቲች አስተያየት እንግዲህ በነገር ሸንቆር ያደረገበትን አስተያየት ሰጥቷል። ማቲች 128 ጨዋታ በማንችስተር ዩናይትድ ቤት አድርጓል። እንግዲህ ከዛ በኋላ ወደ ሮማ ከሮማ ደግሞ ሬንስ አምርቷል። ሮማ ከዛ ደግሞ ሊዮን መጥቷልና በእንግሊዝ ቆይታው ፕሪሚየር ሊግን አሳክቷል። ኤፍ ኤ ካፕ ኤፍ ኤል ካፕ በቸልሲ በነበረው ቆይታ ማሳካት ችሏል። እንግዲህ በቀጣይ እንግዲህ በዛሬ ሁለት ሁለቱ ይጨባበጣሉ የሚለው የሚጠበቅ ነው የሚሆነው። አሰልጣኝ ሮብን አሞሬም ግን በኦናና ንግግር ላይ ማቲች ሚስ አንደርስታንድ አድርጓል ያደርጉታል አልተረዳውም የሚል አስተያየቱን ሰጥቷል። ነገ የሚፈጠረውን ነገር አናውቅም፣ ነገር ግን እያንዳንዱን የኦናናን ንግግር ከተመለከታችሁ የተቃራኒ ትርጉም ነው የሚሰጠው ሊሆን በጣም ጥሩ ቡድን መሆኑን ይገልጻል፣ ነገር ግን እኛ በዚህ ሰዓት ላይ ራሳችንን ኮንፊደንሳችንን ማሳየት አለብን የሚል አስተያየቱን ሰጥቷል። በግራው ፓማ ዛሬ የሚደረገው ጨዋታ ይጠበቃል። ምን ሊፈጠር ይችላል? አብረን የምንመለከት ይሆናል። ሌላኛው ቶተናም ከአይንትራ ፍራንክፈርት የሚያደርጉት ጨዋታ ነው። ይህን ጨዋታ ለማሸነፍ ቶተናም የተሻለ እድል ተሰጥቶታል። 52.3 በመቶ ቶተናም የዚህን ጨዋታ አሸንፎ ሊወጣ ይችላል ተብሏል። ስፐርስ እንግዲህ ያለፉትን ጨዋታዎች በሜዳው በሚያደርጋቸው ጨዋታዎች ከፍራንክፈርት ጋር አሸንፎ ወጥቷል። ይህንን ጨዋታ ለማሸነፍም ያለ ድል የተሰጠው ከዚህ የተነሳ ነው። ቶተናም ሶስተኛው ፌቨራይት ነው። የዩኤፋ ዩሮፒያ ሊጉን ጨዋታ ለማሸነፍ ዛ ወይም ደግሞ ዋንጫውን የግሉ ለማድረግ የአንዥ ፖስቴኮግሉ የመባረር ነገር የሚቀር አይመስልም። ከዛ አስቀድሞ ሲዝናቸውን ለማትረፍ ግን እንዲህ አይነቱን ውድድር እንደሚፈልጉ ይጠበቃል። በሌሎች የኤሮፒያ ሊግ ጨዋታዎች ቦዶግሊምት ከላትሲዮ፣ ሬንጀርስ ከአትሌቲክ ቢልባዊ ይጫወታሉ። በኮንፈረንስ ሊጉ ቼልሲ ወደ ፖላንድ አምርቶ ሌጊያ ዋርሶን የሚገጥምበት ጨዋታ ሲጠበቅ ጁግራደንስ ከራፒድ ጌን ሪያል ቤቲስ ከጃግሊዮና ባይላስቶክ ጋር ጨዋታ ነው ያደርጋል። ሴልጂ ከፊዮረንቲና ሌሎኛው ጨዋታ ነው የሚሆነው። እነዚህን ጨዋታዎች እንግዲህ እንድትከታተሉ ምሽታችሁን ለመጋበዝ እንወዳለን። ትላንትና በዩሮፒያ ሻምፒዮንስ ሊግ የተደረጉ ጨዋታዎች አሉ። ፓሪስ ሴንጀርማ አስቶን ቪላን 3 ለ1 በሆነው ውጤት አሸንፏል። እጅግ በጣም ቆንጆ የሚባል ጨዋታ ነው የነበረው ማለት እንችላለን። በተለይ አሰልጣኝ ሉዊስ ኤንሪኬ ልጆች በቀላሉ ሊቆሙ እንደማይችሉ ፍንጭ የሰጡበት ጨዋታ እንደነበረ ማንሳት እንችላለን። በጨዋታው እንግዲህ ሞርጋን ሮጀርስ አስቆጥሮ አስቶንቪላ ይመራ ነበር። ኋላ ላይ ግን ዲዛይር ዱዌ እና ክቪቻ ክቫራትስኬሊያ ሁለት ድንቅ ጎሎችን አስቆጥረው፣ በስተ መጨረሻም ኑኖ ሜንዴዝ ሌላ ግብ አክሎ የአስቶንቪላን ሰራዊት እንግዲህ አፈራርሰውታል ማለት ይቻላል። ፓሪስ ላይ በቀጣዩ ጨዋታ አስቶንቪላ በሜዳው ተአምር መስራት እንችላለን በቪላ ፓርክ እናምናለን እያሉ ይገኛሉ። አሰልጣኝ ኦነይ አይምሪ ይህንን ያደርጉታሉ የሚለው አብረን የምንመለከት ነው የሚው ነው። ከጨዋታው በኋላ አንዳንድ ቁጥራዊ መረጃዎችን እንመልከት። በ24 ዓመቱና ከ93 ቀኑ ፒኤስጂ በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ጨዋታ በእድሜ ትንሹን ስብስብ ተጠቅሟል። ለመጨረሻ ጊዜ ሌላኛው በእድሜ ትንሹን ስብስብ ሩብ ፍጻሜ ሊያየ ነው። ሁለት ስምንቱ ላይ ዘጠኝ ላይ የነበረው አርሰናል ቪያሪያልን ሶስት ለባዶ ያሸነፈበት የሁለት ስምንቱ ላይ ዘጠኙ ቡድን ነበር። ከዛ በኋላ እንግዲህ በእድሜ ትንሹ ቡድን ተብሎ ተመዝግቧል። ኦስማን ዴምቤሌ ዘጠኝ የሚደርሱ የግብድሎችን መፍጠር ችሏል። በትናንትናው ጨዋታ ሪከርዱ በ2003 2004 መመዝገብ ከጀመረበት ጊዜ ጀምሮ ትልቁ ቁጥር ወይም ደግሞ ክብሮሰን ተብሎ ተመዝግቧል። በተለይ ለፓሪስ ንጀርማ ትልቁ ቁጥር ነው። ከዛ ባለፈ በትል ቁጥርነት ቁጥር የሚመዘገበው ጆሹዋ ኪሚ ባየር ሙኒክ ከፓሪስን ጀርማ አፕሪል 2021 ላይ ባረጉት ጨዋታ ያስመዘገበው 10 የግብ ድል እንደሆነ ማንሳት እንችላለን። ፓሪስን ጀርማ 29 የሚደርሱ የግብ ሙከራዎችን አድርጓል፣ ካስቶን ቪላ 7 የሚደርሱ ሙከራዎች አንጻር ሲስተያይ ማለት ነው። ይሄም ለአምስተኛ ጊዜ ነው፣ ካለፈው ዓመት የውድድር ዘመን ጀምሮ ሀያ በላይ የግብ ሙከራዎችን የሞከሩበት ጨዋታው ነው ሲመዘገብ የት የአውሮፓ ውድድሮች ላይ ይሄም ከማንቸስተር ሲቲ ከዚህ ቀደም በአውሮፓ ሻምፒዮንስ ሊግ ካስመዘገባቸው አምስት የተለያዩ ጨዋታዎች በኋላ ሌላኛው ሪከርድ የተጋሩበት ምሽት ነው። ፒኤስጂ 94.5 በመቶ ኳሱን በተሳካ ሁኔታ የመቀባበል ፐርሰንቴጅ አስመዝግቧል። ይህም በአውሮፓ ሻምፒዮንስ ሊግ ከ23204 በኋላ የተመዘገበው አምስተኛው ምርጡ ቁጥር ሆኖ ተመዝግቧል። 94.5 ሆኖ 94.5 ፐርሰንት ሆኖ አምስተኛው ቁጥር መሆኑ አስገራሚ ይመስላል። ፒኤስጂ አሁን በዘንድሮ የውድድር ዘመን ማንችስተር ሲቲን፣ ሊቨርፑልን፣ አስቶን ቪላን ማሸነፍ ችሏል። በአርሰናል ብቻ ነው በዚህ ዓመት ከእንግሊዝ ክለቦች ጋር የተሸነፈው እና በቀጣይ ጨዋታዎች ላይ እንግዲህ ምናልባት የሚጓዝ ከሆነ የተሻለ ግስጋሴ ሊኖረው ይችላል። ከዛ ባለፈ ግን በአንድ የውድድር ዘመን ብዙ የአንድ ሀገር ክለቦችን በማሸነፍ ባየር ሙኒክ 201314 ባርሴሎና 201819 ሪያል ማድሪድ 20122 ላይ ካሳኩስ ስኬት በኋላ አዲሱ ሌላኛው ሪከርድ ሆኖ ተመዝግቧል። ባርሴሎና ቦርሻ ዶርትሙንድን የገጠመበትን ጨዋታ ከተመለከትን ባርሴሎና አራ

እንዲሁም ላሚን ያማል አንዳንድ ጎሎችን ሲያስቆጥሩ ሮበርት ሌቫንዶቭስኪ በጨዋታው ሁለት ጎሎችን ማስቆጠር የቻለበትን ዕለት ነው ማሳለፍ የቻለው። ባርሴሎና ስራውን የጨረሰበት ነው ብሎ ማንሳት እንችላለን። በውድድሩ የተሻለ ሬቲንግ ያለው ቡድን እንደሆነ ይታወቃል። 95.7 በመቶ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ እንደሚሆን ይጠበቃሉ። ለፍጻሜው ለመድረስም 52.9 በመቶ የሚጠጋ እድል ተሰጥቷቸዋል። ምናልባት ለፍጻሜ ለመድረስ የተሻለ ንጻር የተሰጠው አርሰናል ብቻ ነው ከነሱ በተሻለ መልኩና ትናንትናም ይህንን ነው ማሳየት ይቻሉት። ቁጥሩን ከተመለከተን ራፊና እንግዲህ በዚህ የውድድር ዘመን በአውሮፓ ሻምፒዮንስ ሊግ በ19 ጎሎች ላይ ተሳትፏል። 12 ጎሎችን አስቆጥሮ ሰባት ኳሶችን አመቻችቶ አቀብሏል። በባርሴሎና ታሪክ ከተመለከትናቸው ተጫዋቾች በአንድ የውድድር ዘመን ከሊዮኔል ሜሲ በኋላ 2011/12 ላይ ከተመለከት ነው ሜሲ በኋላ ጥሩ ቁጥር ያስመዘገበው ተጫዋች ሆኖ ተመዝግቧል። የባርሴሎናው አሰልጣኝ ሃንሲ ፍሊክ 25ኛው የአውሮፓ ሻምፒዮንስ ሊግ ድላቸው ነው። ገና 29 ጨዋታዎች ነው ክለቦችን በአጠቃላይ ከባየር ሚኒክ ጀምሮ መምራት የቻሉት። ሁለት ተሸንፈዋል ሁለታቸው ውጤቶችን ያስመዘግበዋል። እዚህ ቁጥር ላይ ለመድረስ ፈጣኑ አሰልጣኝ ሆነዋል። ሊዩስ ኤንሪኬ 34 ጨዋታ ነበር የፈጀበት 25 ድሎችን ለማስመዝገብ እሳቸው 29 ጨዋታዎች ፈጅቶባቸዋል። ድንቅ ቁጥር ይመስላል። ባርሴሎና ባለፉት 23 ጌሞች በሁሉም ውድድር አልተሸነፈም። 2025 ከገባ በኋላ 19ኙን ድል አርጓል፣ አራቱን ባቸው ውጤት ነው ያጠናቀቀው። ይህም ከ2016 የውድድር ዘመን በኋላ ምርጡ ጀማሯቸው ነው። ያኔ በ22 ጨዋታዎች አልተሸነፉም ነበረ፣ 19ኙን ድል አርገው ሶስቱን ባቸው ውጤት ነበረ ያጠናቀቁት። ቦሩሺያ ዶርትሙንድ በአውሮፓ ውድድር ላይ ሌላኛውን መጥፎ ሽንፈት አስተናግዷል። በ2022 በጥሎ ማለፍ ጨዋታ በአያክስ አምስተርዳም አራት ለባዶ ከተሸነፈ በኋላ ያስመዘገበው ሌላኛው መጥፎ የሚባለው ጆይንት ሪከርድ ሆኗል። ባርሴሎና ትላንትና ያስመዘገበው ውጤት በአውሮፓ ሻምፒዮንስ ሊግ እንግዲህ በ2018-19 ይህን ሊዮንን አምስት ለአንድ ካሸነፉ በኋላ በጥሎ ማለፉ ያስመዘገበው ከፍተኛ ግብ ያስቆጠረበት ጨዋታ ሆኖ ተመዝግቧል በቀጣይ ሳምንት የመልሱ ጨዋታውን ደግሞ በሜዳቸው የምንመለከት ነው የሚሆነው ለሁሉም ለዛሬ ያዘጋጀንላችሁ መረጃዎቻችን እነዚህ ይመስሉ ነበር አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን የዩቱብ ቻናላችንን ላይ ሼር ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ ወደድን መልካም ጊዜ ተምኘውላችሁ ሰላም